ሀገራችን አላቅነት የሰላም ልምድ ነው እንደሆነ እየጠየቁኝ ነበር ግን እንዳት ነግሪያ ስላሉኝ አልነግርሽ። ቆይ ግን ማዬ ለምንድነ ይህን ነገር ማትታዩ? ሰላም ዬ እናት ሽማ እንዲህ አትናገሪያቸው። እውነቱን ሊያውቁ ይገባል። ሀና ዝንበል። ሰላም ዬ አትቆጭ፣ ልንገራቸው እትዬ የሰላም ሆና እያሰላም ነው እኮ የማወጣው እኮ ምን አውጥዬ? እባክሽ አለ የዛ በሩ ላይ እንደውሻ ግጥም አድርጋ ዘግታብኝ። ቤበኮሉጣ አንተ እናቴን ነው የምሰድበት። ይቅርታ ሰሊናዬ፣ እናትሽ እኮ ቢሮ ስለነበረሽ ነው ቶሎ ማውጣት ያልቻልኩት። እኔ አላውቅም እናት። ውይ ነግሬያት ቦታ ይሻል ነበር። ምን ብላ? የተከበሩ ወይዘሮ ሜላት የተከበሩ ልጆትን ሰላምን እንዳገኛት ከቢሮ ሉጣ ብዬ ላስፈቅዳት እዛ እንዳለ ነው ፊትለፊቶ ባገኘችው ነገር ይህን ድንጋይ ጭንቅላትን ለሁለት የምትከፍልል እንዴ! ምን ብላ ነው የምትመጣኝ? እንድ እንዴት ነው የተከበረችውን ልጄን ነክታ ያዋርከኝ ብላ ነው ደወንኩኝ። ምንም አልገባኝም። ማ ባለፈው ጊዜ እኮ ያመመሽ ሰሞን እንደዚሁ ስትጨነቂ ስታለቅሽ ነበር። ወይኔ ልጭንክ፣ ምን ነክቶብኝ ሁን ምንም አትጠይቂኝ፣ ማየ ምን ላድርግ ልጅ ጨነቀኝ እኮ። አትጨነቅ ማየ፣ ለትንሽ ጊዜ ነው እንጂ ይህም ጊዜ ያልፋል። ሰላምዬ ግን ይሄን ያህል ከባድ ነገር ነው እንዲገጠምሽ አላወኩትም። እያልኩሽ ትጠይቂኛለሽ። ማየ ምን ላድርግ ልጅ እንዳትታመሚ ቢብዬ እኮ። እንዴት ዶክተሩ ትናንት ደውሎልኝ ነበር። ምን አለሽ? እስካሁን ሲደውል የነበረው እስከዛሬ ሲወስዶ የነበረው መድኃኒት፣ አቅሙን እያሳጣው ስለነበር ነው አሁን ግን የሚወስዳቸው መድኃኒቶች ሰውነቱን እያጠነከሩ ስለሆነ ህክምናው መጀመር ይችላል ብሎኛል እና ታዲያ ይህ ምን ነው የሚያስከፈው ህክምናው አጠቃላይ ይፈጃል ያለኝ እስከ አራት መቶ ሺህ ብር ነው እኔ ደግሞ እጅ ላይ ያለው ሀምሳ ሺህ ብር ብቻ ነው ዶክተሩ ደግሞ ቢያንስ ህክምናውን ለማስጀመር ግማሹ መያዝ አለባቸዋለኝ ወይኔ ጉዴ እና ምንድነው የምናደርገው እኔ ያለው ቅማሴ ምክራ ግብት ብሎኛል አንቺ ወደ ስራ ሄጅ፣ የተወሰነ የማህፀን ቁስለት ነበረባት። ከዛ ደግሞ የወራ አበባ ተዛባ። ለዛ ነው ከፍተኛ የደም መፍሰስ የደረሰባት። ቆይ፣ እስከ ዛሬ ለምን አልነገራችሁኝም? እኔ እኮ ሰላም የነገረችሁት ስለመሰለኝ ነው። ሰላም፣ የምን ነው ለምንድን ያልነገርሽኝ? አጠየቅሽ እኮ ነው። ትልቅ ሚስጥር የዳበኩሽ ይመስል እንደ ፖሊስ ስታጣሪ ምን ላድርግ። ወይኔ ልጅ እትዬ ሰላም ነኝ፣ ጉዳት ህማሙ ሳይሆን እንደመፍሰሱ ነው። ደግሞ የማህፀን ቁስለት ያን ያህል ከፍተኛ ህማም አይደለም። አይደል እንዴ? ሰላም ይ ልማለ እንዴ? ጭራሽ አባዬ፣ እስከ ዛሬ ድረስ እንደምንም ሰፍ ጨረጨር ኖሮ ያለው። እሺ፣ እናውም ምን ገጥሞ ነው? አሁን ግን አልቻልኩም፣ ህይወት አልገፋልኝ። አንተ ወፍራሞቹ ጋር ማን ይዳለ እባክህ። ማለት ህይወት የሚስል ስም አይደል እንዴ? አንተ ለምን ወፍራም ታገባለህ? አቅምን አውቀ ቢጤን አታገባም ነበር እንዴ? አረን ያላገባው ትሰማኛለህ? ከዚህ በኋላ እዚህ አካባቢ እንዳላይ ስሸሽ ኖርኩ። አሁን ግን ራቡን አልቻልኩት። የት ሊድ የምትፈልግ ሄደ የአባትን መቃብር አፈርላስ ክል እንችላለን እኮ። እንዴት አድርጌ? የአንቺ ክብር ሴትነትሽ ነው። አንቺ ደግሞ ያልነ ጓደኛሽ አሳልፈ ሰጥተሸዋል። እንደኔ እንደኔ ግን ሌላ ሰው ከማወቅ የምታየው ሰው ይሻልሻል። ሌላ ሰው መልመድ ማለት ሌላ ሁለተኛ ሰው ጋላሽን እንዲያውቅ ማድረግ ነው ትርፉ ወይ ሀና አንቺ ንጹህ ሰው ስለሆንሽ ብቻ ሰው ሁላ እንዳንቺ ይመስልሻለ አሲር ትክክለኛ የሀና አፍቃሪዋ ነው ስትጨነቅ የሚጨነቅ ስትስቅ የሚስቅ ስትደሰት የምትደሰት እናም እንግዲህ አሲር ሀና የአባቷ ጉዳይ እጅግ በጣም አድርጎ ያሳስባታል ያስጨንቃታልና በአባቷ በአባቷ ህመም ምክንያት እንግዲህ ለህክምና በቂ የሆነ ገንዘብ እጇ ላይ ባለመኖሩ ትብሰለሰላለች፣ እጅጉን በጣም ታዝናለች። እናም እንግዲህ አሲር ሀናን ይከታትላታል። ስትስቅም እጅግ በጣም አብሮ ይስቃል። ስትከፋም ደግሞ ምን ሆነሽ ነው በማለትም እንግዲህ ይጠይቃታል። እሷም እንግዲህ አሲር እንግዲህ በፍቅር ዓይን ነው የሚያያት ሀና ደግሞ በወንድምነት ደረጃ ነው የምታየው። ብቻም ግን ከሀና ጎን ለመቆም እጅግ በጣም ወስኖና ቆርጦ ተገኝቷል ማለት ነው። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በማጥቆር ቤተሰቡ ነው። እናም እንግዲህ ዛሬ ኖላዊ ክፍል ሀያ ሁለትን ይዘን መተናል። ወይዘሮ ሜላት የሰላም የልጇ ጤንነት እጅጉን በጣም አሳስቧቸዋል። ሰላም ምኑና ነው ምንዋን የታመመችው ህመሟ ምንድን ነው በማለትም ሀንዬ እንዳትደብቅኝ አንዱም ሳትደብቅኝ ንገሪኝ በማለት ሀናን ጥያቄ ቀርቦላታል። ሀናም እንግዲህ ተመልሳለች ብዬ ነበር የገመትኩት፣ ነገር ግን ይሄንን ጥያቄ እየጠየቀቻት እንዳለ ሰላም ከነሱ ጋር ትቀላቀላለች ምንድን ነው ምን እያወራችሁ ነበር እኔ ስመጣ ለምን ዝም አላችሁ በማለትም ተጠይቃቸዋለኝ ወይዘሮ ሜላት ኧረ ምንም አላልንም በማለት መልስ ሰጡ ሀና ግን ተቀጠላለችና ስለ ህመምሽ እየጠየቁኝ ነበር ምን እንዳመመሽ በሽታሽ ምን እንደሆነ ልነግራቸው ስል መጣሽ በማለትም እትዬ የሰላም እኮ በሽታ በማለት እንግዲህ የማህፀን ኢንፌክሽን እንደነበረባት ተናገረች። ሰላም ግን ሀና የተደበቀውን ምስጢር ታወጣብኛለች ብላ እጅግ በጣም ደንግጣም ፈርታም ነበረ። እናም እንግዲህ ሀና የማህፀን ኢንፌክሽን እንደነበረ ቁስላት እንደነበረባትና በጣም ከባድ ፈሳሽ ደም እንደፈሰሳት እንግዲህ ትነግራቸዋለች። ነገር ግን አሁን ላይ ጤንነቷ ምንም የሚያሳስብ አይደለም በማለትም እንግዲህ መልስ ሰጠቻቸው። ወይዘሮ ሚላትም ታዲያ ለምን እስከ ዛሬ አልነገራችሁኝም ስትልም ነበረ። ሰላምም እንግዲህ ይህንን ነገር የተደበቀውን ሚስጥር ያው በሚስጥሯን ጠብቃ ስለያዘችላት እጅግ በጣም ተደሰተች። ነገር ግን ወይዘሮ ሚላት እንግዲህ ለልጃቸው ለሰላም ይህን ጥያቄ ሲጠይቋቸው ተኮሳትራና ተቆጥታ ነበረ መልስ ያልመለሰችላቸው። ነገር ግን ዛሬ ላይ መልሱ ተገኝቷል። ሀና ግን ትክክል ስራ ሰርታለች ወይስ አልሰራችም? እውነቱን መናገር ነበረባት ወይስ እንደዙ ሸፋፍናና ደባብቃ ማለፉ ጥሩ ነው ብላችሁ ታስባላችሁ? ቢታወቅም ደግሞ እንግዲህ የሚመጣው መዘዝ የታወቀ ነው። ከማን ነበር ያረገሱ የሚባልም ጥያቄ ይመጣል እንግዲህ ከአንተ ነህ መሆኑን ደግሞ ወይዘሮ ሜላት ሲደርሱበት ወይዘሮ ሜላት እንግዲህ አንተነህን ነህን በደንብ አድርገው ጠንቅቀው በሴቶች የተለከፈ መሆኑንና ሴት ልጅን አይቶ ምህረት እንደማያደርግና የብዙዎችን ህይወት እንዳበላሽም እንግዲህ በደንብ አድርገው ያውቃሉና ነገር ግን በዛ በስራ ቦታቸው ላይ እንግዲህ ያቆዩት ያው በስራው ላይ ልምዱ ስላለው ስለሚፈልጉት ብቻ ነው ነገር ግን በሰዎቹ ላይ የሚጠሉትን ነገር ነገርና ወደ ቤታቸው ያውም በልጃቸው ላይ እንግዲህ አንተ ነክ መግባቱን ቢያውቁ ምን ይከሰት ነበር ብላችሁ ትገምታላችሁ? ታስባላችሁ? ሁላችሁም ግምት፣ ሀሳብ እና አስተያየታችሁን እስኪ በኮሜንት አስቀምጡልን። እናም እንግዲህ አሲር እጅጉን በጣም ሀናን እንግዲህ ምኑነሽን የተከሹው በማለትም ሲጠይቃት ነበረ። ሀናም እንግዲህ አባዬ እንግዲህ በጥሩ ጤንነት ላይ ይገኛል። ነገር ግን አሁን ላይ ሕክምናውን መጀመር እንደሚችል ዶክተሩም እንግዲህ እስከ አራት መቶ ሺ ብር እንደሚያስፈልግ እንግዲህ ነግሮኛል። ነገር ግን እኔ ይህንን አራት መቶ ሺ ብር እጄ ላይ የለም። አሁን እጄ ላይ ያለው አምሳ ሺ ብር ብቻ ነው በማለት እንግዲህ ለአሲር ትነግረዋለች ማለት ነው። አሲርም እንግዲህ በቃ ፈጣሪ ያለ፣ አታስቢ፣ አትጨናነቂ በማለት ያጽናናታል። እናም እንግዲህ አሲር እንግዲህ የሀነን አባት እንደ አባታቸው አድርገው ስለሚያዩት እጅጉን በጣም ነው የሚወዱ የሚወዳቸው ሳያያቸው መዋል አይችልም። እናም እንግዲህ ውሏቸውና ቀናቸው ከሀና አባት ጋር ነው እና እጅጉን በጣም ይዋደዳሉ፣ የሀና አባትና አሲር ማለት ነው። እናም እንግዲህ አሲር ውሳኔ ወስኗል። ወደ እንጀራ አባቱ ጋር ሂዶ ሳንቲም ብር መለመን ይፈልጋልና ወደዛ አካባቢ ጉዞውን አድርጓል። የእንጀራ አባቱን ያገኘውና አሁን ላይ እንግዲህ በጣም እንደተቸገረና እየራበው እንደሆነም እንግዲህ ሲናገር ነበረ። እንግዲህ እንጀራ አባቱ ሊያናግረውን ፍቃደኛ አይደለም። እንደውም እዚህ ሰፈር እንዳላገኝክና እንዳላይህ በማለት ያስጠነቅቁታል ማለት ነው። አሲር እጅጉን በጣም በግፍና በስቃይ በሕፃንነቱ ብዙ ስቃዮችን አይቶ ያደገ ልጅ ነው። ለጎዳናም እንግዲህ እንዲሁም ደግሞ ወደ መስረቁ ዓለም የተቀላቀለው ከእድገቱ የተነሳ ነው። የአሲር እናት ከመሞታቸው በፊት ለእንጀራ አባቱ ንብረት ተብየውን በሙሉ አውርሰውት በአሲር ንብረት እንግዲህ እንጀራ አባቱ ድልቅቅ ብሎ ይኖራል። አሲር ግን ጎዳና ወጥቶ እንግዲህ ያው እየሰረቀ የጎዳና ተዳዳሪ ሆኖ ኑሮውን እንግዲህ አስቀጥሏል ማለት ነው። ነገር ግን በአሁን ሰዓት ላይ የሀና አባትና ሀና ይህንን ነገር በመጣላትም በመምከርም እንግዲህ ወደ ራሱ እንዲመለስና ከስርቆት እንዲቆጠብም እንግዲህ አድርገውታል። እጅጉን በጣም ጥሩ ነገር ላይ ይገኛል። ነገር ግን የሀና አባትን ማገዝ መርዳት፣ ማሳከም ይፈልጋል ማለት ነው። እናም እንግዲህ በጣም በግፍ ሲያሰቃየው የነበረውን የልጅነት እድገቱን እንግዲህ አሁን ላይ በአእምሮ ላይ እየተመላለሰበት ይገኛል ማለት ነው አሲር ላይ እንጀራ አባቱ እጅግ በጣም አሰቃይቶ ሰላሙን ነስቶ እንግዲህ ለጎዳና ተዳዳሪም ዳርጎታል ማለት ነው ያ ያንን ሁሉ አሁን ላይ በትውስታ እያሰበ ይገኛል አሲር ምን አስቦ ነው እንጀራ አባቱን ምን ሊያደርገው ይሆን ምክንያቱም ግፍና በደሉን አሁን ላይ ቁጭ ብሎ እያሰበ እየተመላለሰበት ይገኛል። በጣም የሚዘገንን ግፍም አድርጎበታል አባትየው እና አሲር ምን አስቦ ነው? ሀሳብ አስተያየታችሁን በኮመንት አስቀምጡልኝ ማለት ነው። እናም እንግዲህ እኔ እንደሚመስለኝ አሲር እንግዲህ እንጀራ አባቱን ወይንም ገሎት ወይንም ደግሞ አግቶት የሆነ ሳንቲም የሆነ ብር ብቻ እንደሚቀበለው እንግዲህ ግምቱ አለኝ። እናንተስ ምን ታስባላችሁ? ምን ትገምታላችሁ? በኮሜንት ሀሳብ አስተያየታችሁን አስቀምጡ። አንተ ነክተ ብዬው ደግሞ ሰላምን ማግኘት ይፈልጋል በተደጋጋሚ ስልክ ይደውልላታል። ሰላም እንግዲህ እንግዲህ ጽንስ ከሱ ስለነበራት ጽንሱን እንግዲህ አስወግደዋለች አሁን ላይ አንተንህን ማግኘትም አትፈልግም። እሱ ግን በተደጋጋሚ ስልኳ ላይ ይደውልባታል። ለሀናም ታማክራታለች። ሀናም ማግኙ ስትላትም ነበረ ሰላም ግን የማግኘት ፍላጎቱም የላትም። በሌላ በኩል ደግሞ አንተ የምር ሰላምን የእውነት ትክክለኛ ወዷት አፍቅሯት ነው የቀረባት። እናም እንግዲህ በሌላ በኩል ደግሞ አሁን ላይ አንተ ሀናን ተማርኮባታል፣ አይኑን ጥሎባታል የራሱ ማድረግም ይፈልጋል። እናም እንግዲህ ብዙን ጊዜ ሰዎች ደካማ ጎናቸውን ተጠቅመው ነው እና የሚገቡት አሁን ላይ እንግዲህ አንተ ነክ ሀና ወደነ ወይዘሮ ሚላት ቤት ለምን እንደምትሰራም እንግዲህ ሲጠይቅም ነበረ። ምናሴም እንግዲህ በባለፈው ክፍል ሲነግረው ነበረ ሀና ማለት የተማረችና በጣም ምርጥና ጎበዝ ልጅ እንደሆነች ነገር ግን ችግር ስለገጠማት እኛ ቤት ውስጥ በሰራተኝነት ተቀጥራ ትሰራለች ሲለውም ነበረ። ችግሯ ምንድን ነው የሚለውን ነገር እንግዲህ አጣርቶ ደርሶ እንግዲህ ልርዳሽ፣ ላግዝሽ ብሎ በደካማ ጎኗ የሚገባ ይመስለኛል። እናንተስ ምን ታስባላችሁ? ምን ትገምታላችሁ? ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። እናም እንግዲህ በነገራችን ላይ ሀና ለእንደዚ አይነት ነገር የምትበገር ሰው አይደለችም። በራስ መተማመን ያላት በራሷ መንገድ የምትኖር የሰውን እርዳታ የማትፈልግ በጣም ኮ ኮንፊደንስ ያላት ልጅ ነች። ነገር ግን የአባቷ ጤንነት ከቀን ቀን እጅጉን በጣም እያሳሰባት ይገኛል ማለት ነው። አንተነህም ተማርኮባታል በጣም ሀናን ማግኘት ይፈልጋል። በተለይ ደግሞ ስልክ ቁጥሯን ማግኘት እጅጉን በጣም ፈልጓል እና እንግዲህ ሀና እንደዛ አይነት ነገር አንተነክ ቢያቀርብላት እንደዛ አይነት ጥያቄ ተቀበለው ይሆን? ነገር ግን ሀና በንደዛ አይነት ጥያቄም ሆነ በንደዛ አይነት ነገር የምትበገር አይደለችም። ነገር ግን ሀና አንተነህን ከተጠጋችው የሰላም እጣ ፋንታ እንደሚደርስባት እየታወቀ ነው፣ አንተነህ ሴቶችን አይቶ አይምርምና። ወይዘሮ ሜላትም እንግዲህ ተናግረዋል ፊት ለፊቱ ማለት ነው። ኖላዊ ድራማ እንግዲህ ክፍል 22 እነዚህን ነገሮች አስተውለን ተመልክተናል ማለት ነው። በቀጣይ ክፍል እስክንገናኝ ደግሞ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ ማለት ነው። ነባር ቤተሰብ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ባይ ባይ። በቀጣይ ክፍል እስክንገናኝ። ኖላዊ ድራማ እጅጉን መሳጭና ተወዳጅ ድራማ ነው። ሁላችሁም ተከታተሉ ትላለው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ፣ ባይ።